አሉስቅዱስ አሐዱ አምላክ አሜን ለክርስቲያን ሁሉ የእመቤታችን ተአምር መስማት ቀላል አይምሰለው የከበረ ገናና ነውና ወንዶችን ሴቶችን ወደ ግዝት እንዳይገቡ መስማትን አስታብሎ አስቀድመ እንደተናገም የታወቀ ምክንያት የአትትደቤ ካልከለከለው በዚህ ጭቀን ተአምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል ስጋውን ደሞን መቀበል ካልተቻለውም ታምሯን ሰምቶ ወደ ቤቱ ይህን ሥጋውን ደግሞ እንደተቀበለ ይሆንለታል። ይደረግልኛል በማለት ቢሰማ የእመቤታችንን ቃል ኪዳን ታምሯን የሚንቁ ግን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። በክርስቶስ ወገኖች ከምእመናንም ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል፣ አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ የሆነ እኛም የእነሱን ስልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለም በእውነት የእመቤታችንን በዓሏን እንደ እሁድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝን። የእመቤታችንን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን ስሙ እስከ ዘላለሙ የተባረከ ይሁን አሜን። ለእመቤታችን ስግደት እንደሚገባ አሳግር ለኪ አሳግር ለኪ አሳግር ለኪ ሶስት ጊዜ ሰግንሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላ እንደሚወጣ ከአንቺ የወጣ ምሚት ማርያም ወይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በልድሳኑ እንዳመሰግነሽ እኔም አመሰግነሻለሁ። የጠፋ አዳምን የፈለገው ባገኘው ጊዜ የተሸከመ እውነተኛ ሲያር ጠባቂያችን ክርስቶስ ካንቺ የተወለደ መቤት ማርያም ወይ ደስ ይበልሽ። እግዚአብሔር በዴኒ ጣላት የባን ጽኑ የሚጎዳ ማሰር ባንሽ የተቆረጠላት መቤት ማርያም ወይ ደስ ይበልሽ። እግዚአብሔር በብሩ ደመና ተጭኖ መርቶ ማይዘንሻደረ በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸልን እመቤቴ ማርያም ደስ ይበልሽ። ካብ ከመንፈስ ቅዱስ ጋራ የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ካንቺ የወለድ ዘንድ እመቤቴ ማርያም ደስ ይበልሽ። እኔ ለምምራን ወንጌል የማስተምርለት የጌታ እናቱ እመቤቴ ማርያም ደስ ይበልሽ። ከወለድሹ በኋላ ማየተ መደንግድና አሸንዳ ይለወጥ አድርጎ የጠበቀ ሽናማኑ የልኔ ወለድሹ መቤት የማርያም ወደስ ደስ ይበልሽ። መደንግድና ይሳ ይለወጥ ንጉሥ ክርስቶስን የወለድሽ መቤት የማርያም ወደስ ይበለሽ። ማይተ መደንግድና ይሳ ይለወጥ ንጉሥ ክርስቶስን የወለድሽ መቤት የማርያም ወይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትና አገልጋይ ተብለሻልና ተበለሻልና እግዚአብሔር ባህሪሽን ባህሪ አድርጎ ባለሟልነትን አግኝተሻልና መቤት ማርያም ወይ ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን አሜን። ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ልመናዋ፣ ክብሯ ለዘላለሙ በእውነት ይደርብንና አምላክ ን የወለደች በድንግልና የፀነሰች በድንግልና የፀናች ክብርት እመቤታችን ያደረገችው ተአምር ነው ከዕለታት በአንደኛው ቀን ንግሥቲቱ ጢባሬዎስ የጢባሬዎስ ሚስት ለንጉሡ ለጢባሬዎስ እንዲህ ስትል ሃሳብ አቀረበችለት ንጉሡ ጌታዬ ሆይ የጌታችን የኢየሱስ ክርስቶስ እናቱ ለእኛ ካደረገችልን በጎ ነገር የበለጠ ያደረገልን እንደሌለ ታውቃለህ እንሆ ልጃችንን ባማራጅነቷ ከሞት አስነስታልናለችና። ንጉሡ ጌታዬ ሆይ የኔ የባሪያህን ሐሳቤን የምትደግፍ ነገሬን የምትቀበል እስከሆነ የክርስቶስን እናት እመቤታችንን ያመጧት ዘንድ ወደ ኢየሩሳሌም መልእክተኛ ላክ፣ እሷ በይሁዳ አገር በሕይወት እንዳለች ነግረውናልና አለችው። ዳግመኛም የመንግሥት ወይም የንግሥትነት ዘውድ ጭና በዚህ በእኛ በምንኖርበት አገር ነግሳ እንድትኖር ያመጧት ዘንድ እዘዝ አለችው። እኩያን አይሁድ በልጇ ላይ የፈጸሙትን ግፍ በእሷም ላይ እንዳያደርሱባት እኔ የሴት ደንገጡርና አንተ የወንድ አገልጋይ ሆነን እናገለግላት ዘንድ ፈጥነህ አስመጣት አለችው። ንግሥቲቱም እንደዚህ ብላ በተናገረች ጊዜ በነገሯ የንጉሡ ልብ በጣም ተደሰተና ወደ ኢየሩሳሌም ብዱ ብዙ ወታደሮችና ሰራዊት ጭፍራ፣ እንደዚሁም የሴት ደናግናንና ባለሟሎችን በክብር አጅበው ያመጧት ዘንድ ላከ። እመቤታችን ድንግል ማርያም የዚህን ዓለም መንግሥት የምትሻ መስሏቸው ነበርና። መድኃኒታችን ኢየሱስ ክርስቶስ ግን ለንጹሐን ደቀ መዛሙርቱ ሐዋርያትና ለእናቱ ለድንግል ማርያም ተገልጾ ምስጢራዊ ነገርን አስተማራቸው፣ አሳስባቸው። እናቱንም ንጉሡ የወስዳት ዘንድ እንደወደደ ስለ ንጉሡ መልእክት ነገራቸው። መድኃኒታችን ኢየሱስ ክርስቶስን ወደ ድንግል እናቱ ተመለሰና፣ እናቴ ሆይ ከዚህ ዓለም መንግሥት ክብር የሚበልጥና የሚያስደንቅ የጌትነቴን ምስጋና ወይም ክብር ታይ ዘንድ በጎ እረፍት ወዳለበት ወደ ሰማይ አሳርግ ይዘንድ ተነስተሽ ቁሚ አላት። እኔን በመሸከም ከአንዱ ቦታ ወደ ሌላ ቦታ በመመላለስ ደክመሻልና በላይ በኢየሩሳሌም ሰማያዊት መንግሥት የትከብሪ ዘንድ ነይ አላት። መድኅን ጌታም ይህን በተናገረ ከተናገረ በኋላ እናቱ ድንግልም ሱራፌል በክንፋቸው ተሸክመው ያሳርጓት ዘንድ በፊቱ አስቀድማ እንድትቀመጥ አዘዘ። ደቀ መዛሙርቱን ጌታ ሆይ ይህስ አይሁን፣ እኔ ወደ አባቴ ወደ አባታችሁ አድርጋለሁ፣ ድሀ አደግም ተሆኑ ዘንድ አልተዋችሁም ካልህ በኋላ በማንኛውም ነገር የምታጽናናንና የምታረጋጋንን እናትህን ይልቁን ከእኛ ተወስድብናለህን? አሉት። መድህን ጌታም፣ የተወደዳችሁ ንጹሃን ወዳጆች ሆይ፣ ወደ ሰማይ አሳርጓት። ወደ ሰማይ ስታርግ እንዳያችኋት፣ በዚያው የምትቀራ እንሰላችሁ። ነገር ግን እንደዚሁ ዳግመኛ ወደ እናንተ ትመጣና ታይዋታላችሁ አላቸው። ከዚያም እናንተ ካያችኋት በኋላ እንደ ሌላው የሰው ልጅ ሁሉ ትሞትና የዘላለምን ሕይወት እሰጣታለሁ በኢየሩሳሌም ሰማያዊት ባለ ማደሪያዋ ትኖር ዘንድ ወደ ሰማይ ታርጋለች አላቸው መድህን ጌታ ለደቀ መዛሙርቱ ይህን ከተናገረ በኋላ ከእነሱ ተሰወረ በዚያን ጊዜ የንጉሡ የጢባሬ ሠራዊትና ጭፍሮችም ከብዙ ደናግሎችና ደንግጥሮች ጋር ክቡር የሆነ ለመንግሥት የሚገባ ልብስና የመንግሥት ዘውድ ይዘው ወደ ኢየሩሳሌም መጡ ከዚያም በይሁዳ ምድር በመላዋ አውራቸዋ ሁሉ እመቤታችንን ፈለጓት ነገር ግን አላገኟትም ወደ ሰማይ አድርጋለችና ልመናዋ፣ ክብሯ፣ የልጇ ቸርነት ከሁላችን ጋር ይሁን። ነዘራ የሚያሳድርብን ዝማሪያችንን፣ ጸሎታችንን ሁሉ ይቀበልልን። የልጆቻችንን ቤታቸውን ይባርከልን። ፍቅራቸውን ያጽናልን። በትዳር እስከወት ፍጻሜ እንዲኖሩ ለሁሉ ትዕግስት ይስጠልን። እንደው በጣም ልታዝኑላቸው ይገባል። ቅድም ቀሲስ ማስታወቂያ ሲናገሩ እንደነበረው ሌሊት ጀኔሬተሩ ጠፋና ስንመጣ በጨለማ ነው ቃል ኪዳን የፈጸሙት። እንግዲህ የእኔ ቢሆን ብዬ አስባለሁ ወይም ደግሞ የራስህ የቤተሰብ ቢሆን ብዬ አስባለሁ። እና ለእነዚህ ልጆች ትልቅ ቀናቸው ነው፣ ማስታወሻቸው ነው፣ ታሪካቸው ነው። ያንን በጨለማ ማድረግ ትንሽ ይከብዳል። እና የሁላችንም ስለሆነ እንደተባለው ስብከተ ወንጌል ክፍል ማጭር ጊዜ ማግኘት እናንተ የምትችሉ ከሆነ የምትችሉ ሰዎች ቶሎ ብታግዙ፣ አለበለዛ አስተዳደር ጽፈት ቤቱ በሚያወጣው የመርሃ ግብር መሰረት ሁላችንም ተሳትፈን እንደዚህ አይነት ነገር ድጋሚ እንዳይከሰት ብናደርግ አለው። እዚአብሔር የሰማነው በልቦናችን ያሳደረብን እዚአብሔር ቢወት ዘመናችን ሁሉ

ማደን ርስትን ጠብቃቸው፣ እስከ ዘላለም ከፍ ከፍ አድርጋቸው። በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃትን ቅድስት ቤተ ክርስቲያንን ጠብቃት ለሚጹ ወገንና ለቅዱስ ህዝ ማደሪያ ትሆን ዘንድ የመረጥካት በመረዳት በዚህች በቅድስት ቤተ ክርስቲያን የተሰብስባችሁ የጸለያችሁ ያስቀደሳችሁ የጌታችን የአምላካችን የመላይታችን ኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን የተቀበላችሁ እግዚአብሔር ባለፈው ይቅር ይበላችሁ ከሚመጣውም ይጠብቃችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ስለሚሆን ደግሞ ያሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ህሊና እትም የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ ከሚመጣው የሚጠብቃችሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አጢያትን ይቅር የሚል ለአባቶቻችን ለሐዋርያት ስልጣነ ክህነትን የሰጥታቸው

ስለ እናቱ ስለ ቅድስት ድንግል ማርያም ብሎ ይቅር ማርያም ጌታዬ አምላኬ ኢየሱስ ክርስቶስ የኔንም የአገልጋዮችንም የሕዝብንም ክርስቶስ